በፋርስ በሕንድና በመካከለኛው እስያ ባህሎች ተጽዕኖ ስር ወድቃ እንደነበር የተለያዩ ድርሳናት ይጠቁማሉ። አፍጋኒስታን እንዲሁም በተለያዩ ዘመናት የቡዲዝም፣ የሂንዱይዝም፣ የዞስትራኒዝምና የእስልምና እምነት ማዕከል ሆናም ቆይታለች። የዱራኒ ኢምፓየር የዘመናዊቷ የአፍጋኒስታን ሀገር ግዛት መሰረት ነው ተብሎ ይታሰባል። በወቅቱ የነበረው አህመድ ሻህ ዱራኒ የሀገሪቱ አባት በመባል የሚጠራ ተወዳጅ ሰው ነበር። የዱራኒ ኢምፓየር ውድቀትና ሞትን ተከትሎ ግዛቱ በሄራት ካንዳሃርና ካቡል ብቻ ሳይወሰን ወደ ደቡብ ትናንሽ ገለልተኛ መንግስታት ተከፋፈለ። አፍጋኒስታን ከ1793 እስከ 1863 ከቆየ ከ7 ከአስርት ዓመታት የእርስ በርስ ጦርነት በኋላ በ19ኛው ክፍለ ዘመን ዳግም ተሰባስባም ነበር። ከ1823 እስከ 1863 በዶስት መሐመድ ካን የተመራው የሁደት ጦርነቶች በካቡል ኤሚሬትስ የአፍጋኒስታንን ነጻ መስተዳድሮችን ድል አደረገ። ዶስት መሐመድ አፍጋኒስታንን አንድ ለማድረግ የመጨረሻውን ዘመቻ ካደረገ ከቀናት በኋላ በ1863 አለፈ። አፍጋኒስታንም ወደ እርስ በርስ ጦርነቷ ተመልሳ ገብታ በግጭት ፈጣሪ እጆች ውስጥ ወደቀች። በርካቶች ሊቆጣጠሯት የሚጓጉላት አፍጋኒስታን የብሪቲሹ ራጅ ለመቆጣጠር ሞክሮ ነበር፣ ነገር ግን በአንደኛው የአንግሎ አፍጋን ጦርነት ተሸነፈ። የሁለተኛው የአንግሎ አፍጋን ጦርነት የብሪታንያን የድል ፖለቲካ በአፍጋኒስታን ላይ በተሳካ ሁኔታ መመስረቱን እንዲያሳይ ሆኖ በእነሱ ድል አድራጊነት ተጠናቀቀ። እንደ ኢሮፓያን አቆጣጠር በ1919 ከሶስተኛው የአንግሎ አፍጋን ጦርነት በኋላ አፍጋኒስታን ከውጪ የፖለቲካ የበላይነት ነጻ በመሆን በሰኔ 1926 በአማኑላህ ካንስር ነጻዋን የአፍጋኒስታን መንግስት መሰረተች። ይህ ንጉሳዊ አገዛዝ በ1973 ዛሂር ሻር ተወግዶ ከዚያ በኋላ የአፍጋኒስታን ሪፐብሊክ እስከምትሆን ድረስ ለግማሽ ምዕተ ዓመታት ያህል ሊቆይ ይችሏል። ያቀማመጣቸው ውስብስብ የሆኑ የከተማ ሰፈሮች በተለይም በኢራን ሻህር፣ ኢሶክታና ሙንዲጋክ በክልሉ ከሚገኙት ቀደምት ከተሞች መካከል ይገኙበታል። ይህ ባህል የአፍጋኒስታንን ቤተመንግስቶችን በማስረጃ የተራቀቁ መዋቅሮች ስለመሆናቸው በጉልህ ሊያሳይ ይችሏል። በዚህ ዘመን የተሰሩ የሸክላ ስራዎች በቀለማት ያሸበረቁ የጂኦሜትሪክ ንድፎች በእንስሳትና እጽዋት ያጌጡ ናቸው። ይህ ከጥንት ጀምሮ የቆየ ባህላዊ መገለጫን ያመለክታል። በሌላም ቋንቋ በሻህር ኦሶክታ የተገኙ ጽሑፎች ከምዕራብ በኢራንና በመጠኑም ቢሆን ከኢንዱስ ሸለቆ ስልጣኔ ጋር ያለውን ግንኙነት ይጠቁማሉ። ቀደም ስልጣኔዎችን በእርሻ ተግባራቸው ላይ በመመስረት በሀሩር ክልል ግብርና በመስኖ እርሻና በመስኖ ያለማ የሜዲትራኒያን የግብፅና የግብርና ስልጣኔዎችን ከባህላቸው ጋር አብረው ያያይዛሉ። አፍጋኒስታን እጅግ ታሪካዊ የሆኑ የስልጣኔ ዘመኖችን፣ በርካታ ስመ ገናና ስርወ መንግስቶችን፣ ሰፊ የጀብድ ታሪኮችን በስፋት ካሳለፉና ብዙ ሊባልላቸው ከሚችሉ ቀደም ስፍራዎች ተጠቃሿ ናት። አፍጋኒስታን በጋዝናቪድና በጉሪድ ስርወ መንግስት ስር ከአስረኛው እስከ አስራ ሁለተኛው ክፍለ ዘመን ድረስ የዘለቀች ሲሆን ይህም ለአፍጋኒስታን ሙሉ እስላማዊነት አስተዋጽኦን አበርክቷል። በሰባተኛው ክፍለ ዘመን የመጀመሪያዎቹ ወታደራዊ እንቅስቃሴዎች በኮራሳን እና በሲስታን ውስጥ የዞራአስትራኒያን አካባቢዎችን ያነጣጠሩ ነበር። የእስልምናው መስፋፋት በተለያዩ ክልሎች ልዩነቶችን ለማጥበብ ችሏል። በስምንተኛው ክፍለ ዘመን መገባደጃ ላይ ሰፋፊ የሆኑ ለውጦችን እንደ ሀገር አድርገዋል። አስራ ስድስተኛውና በአስራ ሰባተኛው ፓሽቱኖች ታጂክስን የሀገሬው ወላጆችን ስለያዙ የስነ ሕዝብ አወቃቀርና ሃይማኖታዊ ገጽታ ላይ ከፍተኛ የሆነ ለውጥን ሊያሳዩ ችለዋል። ይህ የይዞታ ዘመን በአፍጋኒስታን ሁለንተናዊ እንቅስቃሴ ላይ ኢስላማዊ ባህልን ይበልጡን ከፍ እንዲል ሊያደርገው ችሏል። አፍጋኒስታን ካሏት ከተማዎች መካከል ስመጥሮቹና ታዋቂዎቹን እንመለከታለን። ካቡል በሂንዱ ኩሽ ተራራ ሰንሰለታማ ጠባብ ሸለቆ ውስጥ የምትገኝ ሲሆን በካቡል ወንዝ የተከበበች ናት። በ1720 ሜትር ወይም ደግሞ 5873 ጫማ ከፍታ ላይ የምትገኘው ጥንታዊቷ የካቡል ከተማ በውስጧ የካሽቲ ድልድይ፣ ካብጋ፣ ካፎሺ፣ ዲሃፍጋን፣ ቻንዳቬል፣ ሾርባዘር፣ ሳራጂ፣ ዛንካን እንዲሁም ባጌ አሊማርዳንን ጨምሮ አሮጌ ሰፈሮችን በውስጧ ይዛ ኖራለች። ካቡል ከ3500 ዓመት በላይ እድሜን እንዳስቆጠረች ይነገራል። ከምዕራብ ኢስታንቡል ቱርክ በስተ ምዕራብ ቬትናም በግማሽ ርቀት ላይ እንዲሁም በማዕከላዊ እስያና በደቡብ እስያ የንግድ መስመሮች ላይ ስትራቴጂካዊ ቦታ ላይ ትገኛለች። ባለፉት መቶ ዘመናት ካቡል በሌሎች ስርወ መንግስታትና ኢምፓየሮች ስር ነበረች። እነሱም ሴሉሲዶች፣ ሞሪያኖች፣ ሂንዱ ሻሂ፣ ምዕራባዊ ቱርኮች፣ ሳማኒዶች ሞንጎላውያንንና አርማንን ያጠቃልላሉ። በ16ኛው መቶ ክፍለ ዘመን የሞጋል ኢምፓየር ገዢዎች ካቡልን ዋና ከተማ አድርገው ይጠቀሟት ነበር። በ1747 ካቡል የካኤል ናደር ሻህ ህንድን ወረራ ተከትሎ በአፍሪሻዶች ቁጥጥር ስር ወድቃ የነበረ ሲሆን ሁሉም በ1776 በቴርሙሻህ ወይም የአህመድ ሻህ ዱራኒ ልጅ ዘመን የአፍጋኒስታን ዋና ከተማ ለመሆን ችላለች። በ19ኛው መቶ ክፍለ ዘመን ካቡል በታላቋ ብሪታንያ የአገዛዝ ቀንበር ስር ወድቃም ነበር። ካቡል በታሪካዊቷ የአትክልት ስፍራዎቹ፣ ባዛሮች፣ እንዲሁም ቤተ መንግስቶች ባቡር እንደ ዳሩል አማን ባሉ ቤተ መንግስቶች ትታወቃለች። በ20ኛው ክፍለ ዘመን ሁለተኛ አጋማሽ ላይ ከተማዋ የመካከለኛው እስያ ፓሪስ የሚል ቅጽል ስም ለመቀዳጀትም ችላለች። ካንዳሃር የታሊባን መስራች ከተማና መንፈሳዊ ማዕከል ናት። የአፍጋኒስታን ዋና ከተማ ካቡል ብትሆንም የመንግስት አስተዳደር የተመሰረተባት ካንዳሃር የአፍጋኒስታን የበላይ መሪና መንፈሳዊ አማካሪዎቹ የስልጣን መቀመጫ ናት። እንደ አውሮፓውያን አቆጣጠር በ1709 ሚርዋይስ ሆታክ ካንዳሃርን ካንዳሃርን የሆታክ ስርወ መንግስት ዋና ከተማ አደረገው። ከ38 ዓመት በኋላ በ1747 የዱራኒ ስርወ መንግስት መስራች አህመድ ሻህ ዱራኒ ካንዳሃርን የአፍጋኒስታን ግዛት ዋና ከተማ አደረጋት። ከጥንት ጀምሮ በታሪክ ይህ ግዛት የአፍጋኒስታን የፖለቲካ ማዕከል ሆኖ ለመቀጠል የቻለ ሲሆን ካላት ስትራቴጂካዊ አቀማመጧ ጋር በተያያዘ በደቡብ በመካከለኛውና በምዕራብ እስያ የንግድ መስመሮች በኩል ተደጋጋሚ ጥቃቶች ይፈጸምባት ነበር። ካንዳሃር የፓሽቱንስ ማህበረሰብ የባህል ማዕከል ተደርጋ የምትቆጠር ስትሆን ከ300 ዓመታት በላይ ባህላዊ የስልጣን መቀመጫቸው ሆና ዘልቃለች። ካንዳሃር በግብርና ምርቷም የምትታወቅ ሲሆን የበግ የሱፍ፣ የጥጥ፣ የሐር፣ የምግብ እህሎች ትኩስና የደረቁ ፍራፍሬዎች ዋና የንግድ ማዕከል ናት። ክልሉ ጥሩ ፍራፍሬዎችን በተለይም ሮማንና ወይንን በስፋት የሚመረትበት ነው። አፍጋኒስታን ብዙ የሚባልላት በእድገት በስልጣኔ በቀደምትነት በባህልና እሴቷ እጅግ ብዙ ታሪክን ይዛ የኖረች ቀደምት ሀገር ናት።